ሀይሚዬ፣ ዛሬ እውነታውን ሁሉንም ነገር ለብሩኬ ነግራዋለች። ከፋሲል ጋር ያላትን ግንኙነት፣ እንዴት እንደተገናኙ፣ እንዴት ቀለበቱን እንዳደረገች፣ አስገድዷት እንዳልሆነ ነው የተናገረችው። በመጀመሪያ ደረጃ ሀይሚዬ እና ብሩኬ እንደዚህ በሰላም በፍቅር ስለተመለሳችሁ በጣም ደስ ብሎኛል። እግዚአብሔር አይለያችሁ። እንግዲህ ከፋሲል ጋር ያላት ግንኙነት ሀይሚ ያው የአንድ ሰፈር ነን፣ በመኪና ሸኘኝ በዛ ተግባባን። ከዛ በጓደኞቹ መሃል ቀለበት አደረገልኝ። እሱን ላለማሳፈር ሼም ይዞኝ እሺ ብዬ ቀለበቱን አደረኩ፣ አላስገደደኝም አለች። ግን ቤተሰብ ይቅርታ አድርጉልኝና እኔ እስካሁን ድረስ ሀይሚ ቀለበት ትቀበላለች ታደርጋለች ብዬ እኔ አላምንም። የእውነት እስካሁን ውስጤ አላመነም ማለት ነው። ስራ ሊሆን ይችላል፣ ስራ ይስሩ። ግን ደግሞ ሀይሚ በጣም እየተሰደበች ነው፣ በጣም ማለት ነው። እና በኮሜንት ራሱ በጣም ብዙ ነገር እየተባለች ነው። እና አንዳንድ ጊዜ ሀይሚዬ ለክብርሽም ጥንቃቄ ብታደርግ ብዬ መናገር እፈልጋለሁ እንጂ ሀይሚ እንደዚህ አይነት ነገር እንደማታደርግ እኔ ውስጤ እርግጠኛ ነው ማለት ነው። አሁንም ግን ድራማው ሳይቀጥል አይቀርም፣ በዓሉ ካለቀ በኋላ ሳይቀጥል አይቀርም። ገና ብዙ ነገር ይመጣል ማለት ነው። እንዲህ ቀለበት ቀላል ነገር አይደለም። ሰው ብቻ ስላወራችሁ የምታደርጉ ነገር አይደለም። እንዴት ታስቦ ቀለበቱ እንደተደረገላት አናቅም። ምናልባትም ተገዳይ ይሆን ወይም እነሱ ለስራ እየሰሩ ይሆን አናቅም። ግን ሀይሚን በምናቃልክ እንደዚህ አይነት ነገር እንደማታደርግ ነው የምናምነው። በጣም የሚያደንቋት በጣም የሚወዷት ሀይሚን የሚያውቋት እስካሁን ድረስ ሀይሚዬ አንቺን መቶ ፐርሰንት እናምንሻለን ነው የምለው። የእውነት አታደርገውም በእርግጠኝነት ማለት ነው። እና ቀለበት ቀላል ነገር አደለም። ከብዙ ውጣ ውረድ ከብዙ ነገሮች አልፋችሁ የራሳችሁ ሰው መሆኑን ካወቃችሁ በኋላ የምታደርጉት ቃል ኪዳን ነው። እንደዚህ እንደፈለጋችሁ ቀለበት የምታደረጉት ነገር አደለም። ቀለበት በጣም ከባድ ነገር ነው። ቃል ኪዳን ነው የኔናት ብሎ መቀበል ነው የኔ ነው ብሎ መቀበል ስለሆነ ማለት ነው። እና ሀይሚዬ ደግሞ እንደዚህ አይነት ነገር እንደማታደርግ እርግጠኛ ነኝ። ግን ሀይሚዬ እና ብሩኬ እግዚአብሔር በመካከላችሁ ሁል ጊዜም ከፊታችሁ ይቅደምላችሁ፣ ፍቅሩን ያብዛላችሁ፣ አይለያችሁ። ምክንያቱም እነዚህ ታዳጊ ልጆች በሰው ዘንድ ተወዳጅ ስለሆኑ በጣም ጠንካራ የስራ ሰዎችም ስለሆኑ እነሱን ለመለያየት እነሱን ብቻ ለማሰነካከል የሚያደርጉት ነገር የሚያደርጓቸው ነገር በጣም ብዙ ሰዎች አሉ፣ እነሱን ለመጣል ማለት ነው። ግን ጥሩ አይደለም። ለሰው ልጅ መልካም ነገር እንመኝ። መልካም መመኘት ጥሩ ነው። ለዛ ሰው ብቻ ሳይሆን ለእኛም መልካም ነገር ጥሩ ነው። ከውስጣችን ስናስብ ለእኛም ብዙ ነገሮች መልካም ነገር ይስተካከልልናል እና ለህይወታችን ማለት ነው እና ሀይምዬና ብሩኬ ተለያይተው የማይለያዩ ሰዎች ናቸው። የእውነት ፈጣሪ ያጣመራቸው አንድ አይነቶች ናቸው። ደግሞ ሰላም ለእናንተ ይሁን ውድና የተከበራችሁ ቤተሰቦቼ ሁላችሁም በያላችሁበት ሰላማችሁ ብዝቲ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ፣ አበረታቱኝ። እንግዲህ ሀይምዬና ብሩኬ ዛሬ ሀይምዬ ዝንጥ ብላ ፍክት ድምቅ ብላ ነው የመጣችሁ እውነት ለመናገር ሀይሚዬ ትናንትና ፏፈሽ ብላ ዛሬን ፏፈሽ ብላን የመጣችው ለጥላቴ ቦታ አልሰጥም ብላለች። ምንም ማድረግ አይቻልም እና አሁንም እግዚአብሔር ሀይሚዬና ብሩኬ አይለያችሁ፣ ያዝልቃችሁ፣ መጨረሻችሁን ያሳምርላችሁ ማለት እንፈልጋለን። እኛም የምንፈልገው የእናንተን ሰላም፣ የእናንተን ፍቅር ነው የምንፈልገው ማለት ነው እና እግዚአብሔር መጨረሻችሁን ያሳምርላችሁ። ዛሬ ደግሞ በሰላም በፍቅር ስለመጡ በጣም ደስ ብሎኛል። ትናንት ሚያዊ ቅርታ ስለተደራረጉ ፍጹሜ ስላስታረቃቸው ማለት ነው እና ግን አሁንም የሚቀጥል ይመስለኛል። ያስፈራኛል፣ የእውነት ይሄ ድራማ በጣም ያስፈራኛል። ነገ ተገናኝተው ደግሞ ምን እንደሚያወሩ እግዚአብሔር ይሁነ እንግዲህ ያንም አሳልፎ ይሰጥ ይሆን? ፍቅር ከባድ ነገር ነው። የሚወዱትን የሚያፈቅሩትን ሚስቴ ናት ብሎ የሚያስባትን አሳልፎ መስጠት አይከብድም? ይከብዳል። እና ብቻ እስኪ እንግዲህ መጨረሻቸውን ያሳምርላቸው። እግዚአብሔር ከሁሉም ጋር ይሁን አይደለ? እግዚአብሔር ሀገራችንን ሰላም ያደርግልኝ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዙት ይበልኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ አድርጉኝ።